በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰኔ 10 በዚህች ዕለት ለክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ፣ መላእክትም በሰማያት ደስ ተሰኙባት። በዝች ቀን እውነተኛ ምእመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ፣ አብያተ ክርስቲያናት እንዲከፈቱ ትእዛዝ ወጥቷል። ደስታን የተመላች ያቺ መልእክት ወደ እስክንድሪያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላቋት ምዕመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖት ቤቶችም ዘግቧቸው፣ አብያተ ክርስቲያናትንም ከፈቷቸው፣ እንደ ዛሬ በዚህች ዕለት በዓልንም አደረጉ። ይህም ቆስጠንጢኖስ በነገሰ በዐሥራ አንድ ዓመቱ ነበር፣ እለእስክንድሮስም ሊቀብጵስና በሾመባት በመጀመሪያ ዓመት ነበር። ቅድስት ሶፊያና ደናግል ልጆቿ። ዳግመኛም በዚች ቀን ቅዱሳን ደናግል ደባምንና ብስጣሞን እናታቸውም ሶፊያ በሰማዕትነት ሞቱ። እንዲህም ሆነ። ስሙ አርሶኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነትን ሊሾሙት በወደዱ ጊዜ ሸሽቶ ወደና ባውራጃ እሊህ ደናግል ወዳሉበት ወደ ግህሙን ደርሶ በዚያው አደረ። በዚችም ሌሊት የእግዚአብሔር መልአክ ተገልጦለት፣ ከዚህ ለምን ትተኛለ? ተነስተህ ተጋደል፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊልን ተዘጋጅቷልና፣ አሁንም ተነስተህ ወደ መኮንኑ ሂድ። በፊቱም ቆመ፣ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳን ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑም ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸው፣ ወደ ወህኒ ቤትም ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ዋርስኖፍ ጋር ወደ ስንሆድ ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ተጣነጣኑ ባላቸውም ጊዜ ባልታዘዙለት ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአክም ልኩ ዋጸናቸው ቁስላቸውንም ፈወሰ። ከዚህ በኋላም መኮንኑ ከእርሱ ጋር ወደ ሀገር አጳ ይዞአቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባምን ነገሩት። እንዲሁም ባልንጀራዊቷ ዮና የምትባል ሴት እንዳለችም ነገሩት። እነርሱም ኅብራቸው በየራሱ የሆነ መልካብሶችን እየሠሩ ለምግባቸው ይሸጡ ነበር። የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቈርጥ ባለ ሰይፉን ላከው። የሰያፊውን ስም አውሎጊስ ነው። ወደ እርሷም በቀረበ ጊዜ ፊቷ እንደ መላእክት ብርሃንን ተሞልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባብተው ጸንፋ ከሚባል አገር ወጣች። ወደ ሀገር ጻርሳም መኮንኑን ተገናኛችው። ከቅዱስ ወርስኖፍና ከባድንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት፣ የሰማዕትነትን አክሊልንም ተቀበለ። እንዲህም እኛ ቅዱሳን እንደናገለም ራሳቸውን ቆረጧቸው፣ ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስ ደባ ምንን ግን ጽኑ ሥቃይን ያሰቃዩዋት ዘንድ በመንኰራኩር ላይ ሰቀሏ። በዚህ ሥቃይ ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክ የሚያጸናት ያስችላት፣ ቁስሏንም ይፈውሳት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድም ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን እንዲቈርጡ አዘዘ። ራሷንም ሊቈርጡት ከከተማ ውጪ አወጧት። በወጧትም ጊዜ ሴቶች ሁሉ እያለቀሱ ከበቧት። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቈረጧት። እንዲሁም እናቷንና እህቷን በሰይፍ ቈረጧቸው። በመንግስተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለም አሜን። ስንክሳር ዘወርኀ ሰኔ ያዝነው። ወስብሐት ለእግዚአብሔር።